መሰረት ነው ማለት ይቻላል ለህይወታቸው እና ስለ ተስፋ ነው የምናነሳው ተስፋ ማለት ምን ማለት ነው የተስፋ አስፈላጊነቱ እንዴት ነው የህይወትን ውጣ ውረድ ለመታገል ህይወትን ለመፋለም በህይወት ውስጥ አንድ ሰው ሲኖር ተስፋ የሚባል ነገር በጣም ወሳኝ ነው እና አንገብጋቢነቱ ምን ያህል ነው ከዲነል ኢስላም ጋር የሚለውን ነው በመጀመሪያ ደረጃ እንግዲህ ተስፋ የሚባለው ነገር የህይወትን መንገዶችን ያበራል ተብሎ ነው የሚታሰበው በህይወታችን እንቅስቃሴ ላይ ለመቀጠል ራሱ ኃይል ይሰጠናል ኤነርጂ ሆነናል፣ ተብሎ ነው የሚታሰበው። በነገራችን ላይ ተስፋ የሚባለው ነገር ውስጣዊ ስሜት ነው ማለት ይቻላል። አንድን ሰው ወደፊትን አሻግሮ እንዲመለከትና መጪውን ዘመን በጸለምተኛ ሳይሆን እንደው በፖዘቲቭ ሆኖ በፖዘቲቭ በጎ ሀሳቢ ሆኖ እንዲመለከት የሚያደርግ መጪውን ዘመን በመተማመን መጪውን ዘመን በጎ ነገር ለኔ አለኝ ብሎ እንዲያስብ የሚገፋ ነገር ነው። ይህንን ለሞች ሲያነሱ ተስፋ ማለት ሆ ሽዑሩን ዳኺልዩን የድፈዑ ልኢንሳን ለተጠሉ ኢንሕወል ሙስተቅበል ቢተፋኡሊን ወቲካ ይላሉ። ቅድም እንዳነሳሁት እንግዲህ መጪውን ዘመን በቀናነት ማለት ነው፣ በጸለምተኝነት ሳይሆን በተስፈኝነት ስሜት ተስፋን በሰነቀ ስሜት መጪውን ዘመን በ በጎ አስቦ በእርግጠኝነት ከዛሬ ነገ ለእኔ የተሻለ አለ ብሎ ማሰብ ነው። ይሄ ይላሉ እንሱሩን አሳሲዩን ፊ ሀያት ልኢንሳን ይላሉ። ተስፋ የሚባለው በሰው ልጆች ህይወት ውስጥ በጣም ባይዚክ ከሚባሉና የህይወትን ቻሌንጆችን ተግዳሮቶችን ለመቋቋም የሚረዳ ነገር ነው ይላሉ። ተስፋ የሚባለው ነገር እንግዲህ ዩዕተበሩ አለአመል መስደራ ሊልቁወት ነፍስያ ወለአዚማ አንድ ሰው ቁርጠኛ እንዲሆንና እንደ ውስጣዊ ጥንካሬ እንዲኖረው ትልቅ ምንጭ ሆኖ ያገለግላል።

እጅግ በላጭና ተወዳጅ ነው ከደካማው ሙእሚን አሉና፣ በሁሉም በሙእሚኖች ውስጥ ኸይር መልካም ነገር አለ አሉና። ከዚያ በኋላ ምን አሉ? እሕሪስ ዓላማ የንፈኡካ አሉ። ይጠቅመኛል በምትለው ነገር ላይ ትጋ አሉ። ትጋ በዛ ነገር ላይ ልፋ አሉ። አንድ ይጠቅመኛል የምትለው ነገር ለማሳካት እንግዲህ መጀመሪያ የሆነ እቅድ ከፊት ለፊት ታደርጋለ፣ የሆነ ፕሮጀክት ታስቀምጣለ። ከዛ በኋላ ያንን ነገር ለማሳካት ተስፋን በውስጥ ሰንቀ በዛ ነገር ላይ ጣር ነው ያሉት ወስተዒን ቢላህ

የሆነ ነገር ካሰብከው፣ በተቃራኒ ካለምከው፣ ተስፋ ካደረክበት ነገር በተቃራኒ ቢገጥምህ አይ እንዲባረገ ኖሮ ኮ እንዲ አይሆንም ብለ ቁዘማ ውስጥ አትግባ። ምናሉ ቀደረላሁ ወማሻ ፈአል አላህ ይህንን ነገር ወሰነ የፈለገውን ሰራ በልና ከዛ በኋላ ሌላ ደግሞ አዲስ ሙከራ ወደ ሌላ ህይወት ይቀጥላል ወደ ሌላ ቀጥል ያሉት እንጂ ነቢያችን ሰለላሁ አለይሂ ወሰለም እንዲሁ እጅና ጣጥፈ እንዲህ ባላደርግ ኖሮ እንዲ አይሆንም ነበር አትበልን ያሉት። ስለዚህ ተስፋ የሚባለው ነገር ማለት ነው። ትልቁ ነገር ሌላም ትርጉም አለው፣ ይላሉ ዑለማዎችና ኢንቲዛሩል ፈረጅ አላህ ከገባሁበት አጣብቅኝ ያወጣኛል። አሁን ከብቸገር ነገ ፈረጃ አገኛለሁ፣ ይሄ መከራ ይነሳልኛል። ኢነማ አል ዑስሪ ዩስራ፣ እንደው ከችግር ጋር ምቾት አለ፣ ከችግር በኋላ ድሎት ይመጣል፣ የዛሬው ቀን ይለወጣል፣ ሙሲባውም ይወገዳል፣ ዛሬ ያጋጠመን ችግር ይነሳል ብሎ የተሻለ ነገን መጠበቅ ይሄ ተስፋ ይባላል ማለት ነው። ረጃ ክጀላ ከአላ ስብሐነሁ ወተዓላ ነውና የተስፋ ተቃራኒው ምንድን ነው? ብዙ ጊዜ ይሄ ተስፋ መቁረጥ እና በቃ ፍራስትሬት ማድረግ እንዲ መልፈስፈስ፣ መውደቅ እና አላስፈላጊ ነገር ውስጥ መግባት ነው። ስለዚህ ተስፋ የሚባለው በኢስላም ውስጥ ትልቅ ቦታ ያለው ነገር ነውና፣ እና አላ ከተስፈኞች ያድርገን፣ ከተስፋ ቆራጮች አያድርገን። ተስፋ መቁረጥ ያው እንግዲህ እነሆ ላይ አሱሚን ራሕመት ላ እንልከውሙ ካፊሩን ነው የተባለው። ካላህ ራሕመት እንግዲህ ተስፋ የሚቆርጡት ከሃዲያኖች ናቸው እንጂ አማኞች ተስፋ አይቆርጡም ተብሏልና ተስፈኝነት የዲናችን መገለጫ ነው። አላህ ከተስፈኞች ያድርገን። አተአምሉ ፊ ቀሰስ ልቁርን ቁርአን ውስጥ ባሉ ያሉ ቅሳዎችን ማስተዋልና መረዳት ማስተንትን ትምህርት መውሰድ አላህ ስብሓነሁ ወተዓላ ቁርአንን በሶስት አይነት አድርጎ አወርዶታል። በሦስት ከፍሎ፣ አንዱ ተውሒድን የሱን ሀቅ የሚያስተምር ሁለተኛው ደግሞ አሕካምን ዱንያ ላይ ስንኖር ሽሪዓዊ ዱንያችንም ሆነ አኼራችን የምናስተካክልበት መኖሪያ የሆነ ህግ ሲሆን፣ ሶስተኛው ደግሞ ክሳ ነው። ያለፉ ነቢያቶችና ህዝቦች ቅሳ ትምህርት የሚወሰድበት ቁርአን ላይ ደጋግሞ የሚያነሰው

ወደ ኋላ መለስ ብለው 950 ዓመት የተጣራውን ኑህ አስታውሰው በሱ እንዲጽናኑ የነቢያትን ታሪክ ዋዕላ ራእስሽም የኖህን ታሪክ ያነሳላቸዋል። ቅሳ ታዲያ ቁርኣን ውስጥ ያሉ ቅሳዎች በደንብ ለትምህርት የመጡ ናቸው። ትምህርት ሊወሰዱባቸው በጣም በሞት የተቸገረ ሰው፣ በሀብት የተፈተነ ሰው፣ በደህነት የተፈተነ ሰው

አስተማሪ እንዲሆኑ የሰው ልጅ ዕብራ እንዲወስድ ነው የፈለገው። ለቀድ ካነ ፊ ቀሰስህም ዕብራ፣ በእርግጥም በታሪኮቻቸው ውስጥ ዕብራ መገሰጫ ተግሳጥ አለ ብሎ እንደሚናገረው ማለት ነው። ቁርአን ላይ ብዙ የሆኑ ቅሳዎች አሉ። በጣም ብዙ የሆኑ አስተማሪ ሆኑ፣ ለወጣት የሚሆን ለሴት የሚሆን ለወንድ የሚሆን ለሽማግሌ የሚሆን ለሀብታም የሚሆን ለድሃ የሚሆን ለችግርተኛ የሚሆን ለህመምተኛ የሚሆን መከራ ለበዛበት የሚሆን ለሁሉም ሰው መማሪያ የሚሆን ተግሳጥ የሚሆን ምክር የሚሰጥ የሚያጽናና ስላለ ሁላችንም ወደ ቁርአን ብንመለስ ለችግራችን ሁሉ መፍትሄ ቁርአን ነው። ቁርአን ውስጥ የሌለ ነገር የሌለ በመሆኑ ማለት ነው። ስለዚህ ቅሳዎች፣ ቁርአን ላይ ያሉ ቅሳዎችን በደንብ ማየት ይፈልጋል፣ ማጥናት ይፈልጋል፣ ማስተንተን ይፈልጋል። ቁርአን ሁል ጊዜ አዲስ በመሆኑ ማለት ነው። ቅሳ ቁርአን ውስጥ ለምሳሌ ሴት ልጅ

በሐፍረት ተሞልታ መጣችና እነ አቢ የድዑከ ሊየጅዝየከ አጀር ማሰቀይተ ለና አባቴኮ የዋልክልንን ውለታ ሊከፍልህ እና ሊቀጥርህ እየጠራህ ነው ብላ ትጠራና ትጠራውና መንገድ ላይ ሲሄዱ እንዴት ያለ በኢስላም አደብ እንደነበረ ሲሄዱ እንደነበረው

ፈንተሁ መልእክተኛው ምርኮስ ሲያካፍል የሰጣችሁንም ይሁን ከትዕዛዛት ዓይነት ስሉት ያላችሁንም ይሁን እሺ ብላችሁ ተቀብላችሁ በተግባራዊ ሉት ወማ ነሃኩም አንሁ ፈንተሁ የከለከላችሁን ነገር ደግሞ ራቁ ሲባልም እንደዚሁ። ምርኮስ ሲያካፍልም አንተ በኢማን

የኩፍሩ ፊትና የክህደት ፍትና እንዳይነካቸውና እንዲሁም ደግሞ ቀጣይ ዓለም ላይም ቅጣት እንዳይነካቸው ይጠንቀቁ የመልእክተኛውን ትእዛዝ የሚቃረኑ በማለት በብዙ መልኩ ቁርአኑም ረሱል አለይሂ ሰላቱ ወሰላም አስከታይ እንደሆኑ እርሳቸውን አርአያ አድርገን እርሳቸው በሰሩት መጓዝ እንዳለብን ያዘናል ማለት ነው። እንደው ቁል ኢንኩንቱም ትሁቡን አላህ ፈተቢዑኒ

ይሄ ሙተፈቅ አለይህ የሆነ ሐዲስ ነው እና ኢማሙ አልቡኻሪ ሙስሊም ያስቀመጧቸው ሐዲሶች ናቸው። መን አህደሰ ፊ አምሪና ሃዛ ማ ለይሰ ምንሁ ፈሁወ ረዱን ይላሉ ረሱ ለ ሰላት ወሰላም። ከዚህ ዲናችን ከዲን ልእስላም ውስጥ የእኛ ትእዛዝ ያሌለበትን አዲስ ነገር ያመጣ ሰው ያ ስራው ተመላሽ ነው ይላሉ፣ ተመላሽ ነው።

በሃይማኖትነት እስልምናን ወድጅላችኋለሁ፣ መርጭየላችኋለሁ። በሌላ ቦታ ወመን የብተጊ ገይረል ኢስላሚ ዲናን ፈለን ዩቅበለ ምን ከእስልምና ሌላ ሃይማኖትን እውነት ነው ሐቅ ነው የኔ ነው ብሎ የሚይዝ ካለ አላህ ዘንድ ተቀባይነት የለውም ይላል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለምን መከተል አለብን እንጂ መጨመሩ የሞላውን ጎድለዋል ማለት ነው። አንድ የሞላ ባልዲ ቢኖር በውሃ ወይም በጠጠርም አርጉት፣ ሌላ ነገር አምጥተን ስንጨምርበት ያፈሳል ነው ይቀበላል ነው ማፍሰስ ነው የሚሆነው። ስለዚህ ሲያፈስ ውስጥ የነበረውንም ጭምር ነው የሚያፈሰው። ሱናን አጥፍተን ቁርአን ሀዲስን ጥለን የመሰለንን አሉ ባልታን መከተል አደጋ እንጂ ምን የለውም መልካም የለውም። ረሱል ይላሉ አይሁዶች በሰባ

የወንጌል ተከታይ ክርስታኖች ሰባ ሁለት የኔ የእኔ ተከታይ ሙስሊም ተብዮች ደግሞ ሰባ ሦስት ይካፈላሉ። ሁሉም የእሳት ናቸው፣ ፈጣሪ እንዳላቸው ስላልተገኙ አንዷ ስትቀር ይላሉ፣ ረሱ ዐለይሂ ሰላቱ ወሰላም ቃል ይላሉ፣ ረሱ ዐለይሂ ሰላቱ ወሰላም ቃል ማነቻች አንድ አንዱ ያላህ መልክተኛ ተብለው ሲጠየቁ ረሱ ዐለይሂ ሰላቱ ወሰላም ሁሉም በስመ ሙስሊም አላሉ መን ካነ ነው ያሉት፣ ቃል መን ካነ አለ ምስል ማ አነ አለይ አልየውም ወአስሓቢ ዛሬ እኔና ሰሃቦቼ ባለነበት አይነት ሳይጨምር ሳይቀንስ የተገኘ ነው ከእሳት ሊድን የሚችለው ነው ያሉት፣ እሱ ዓለይሂ ሰላት ወሰላም። ስለዚህ ያን ለመሆን አላህ ራሱ ምን ይላል? ፈኢን አመኑ ብምስሊ ማ አመንቱም ብህ ፈቀድ እህተደው ልክ እንዳመናችሁት ካመኑ እንደሰራችሁት ከሰሩ በእርግጥም ተመርተዋሉ ይላል። ፈኢን ተወለው ፈኢነማ ሁም ፊ ሽቃቅ ይላል ካንተው መመሪያና ስራ